በትምህርት ሚኒስትር በኩል የምንመጣብንን በመቻቻል ነው እኛ ያሳለም ነው በመቻል በመቻል ነው ያሳለፍ ነው። እኛ እንደ ሙስሊም እንደ ኢትዮጵያ ሙስሊሞች የት እንደነበርንና ከየት እንደመጣን ምን ስንባል እንደነበርን ሁሉ ሁላችንም ወደ ኋላ ስንመልከት እናስታውሳለን። ያለፉትን ቁስሎች እንድነካኩ አንፈልግ ያለፉትን ቁስሎች እንዲያስታውሱንም አንፈልግም። ምክንያቱም የለውጡ መንግስት መድኃኒቱን ሕክምናውን ይዞ መቶልናልና በክቡር ጠቅላይ ሚኒስትራችን የሚመራ መንግስት መድኃኒቱን ይዞ ስለመጣልንና መብቶቻችን ቀን በቀን እየተጠቀምንበትና እየተከበርንበት ባለንበት ወቅት በተወሰኑት ሚኒስትሮች በተወሰኑት ሌላው ከንሳልነካ በትምህርት ሚኒስትር እየተደረሰብን እየተደረገብን ያለን ከትምህርት ገበታ እንድንባረር ተባረናልን ተፈንቅለናን። ሴት ልጆቻችን ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት ያመጡ ሁሉ ከፈተና ገበታ ተባራለች ተፈንቅላለች ተፈናቅላለች። ከትምህርት ገበታ መፈናቀል ብቻ ሳይሆን መብታቸው ተረግጠው በአንዳንድ ስላም ጣን አስተማሪዎች ሻሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተጠርጎአል፣ በጫማ ተረግጠዋል። እያየን እያወቅን መቻል የምችለውን ይዝን መቻቻል የምንለው ሌላ ቦታ ቀርቶ እዚች ላይ ችልን ዘመናትን አሳልፈናል። ሰላት ቦታቸው ላይ የከብት አዛባታ ሰብስቦ ተጥሎባቸዋል። እያየን ለመቻል አሳልፈናል ሁሌ ትምህርት ገበታቸው ስል ልጆቻችን ሸንቃቸው ማስገደዳቸው ሂጃብ ምክንያት ከትምህርት ገበታቸው ሲፈናቀሉ እያየ እየሰማን አቤቱታ እየጎረፈ ህዝቡ እየለቀሰ ብቸኛ ተቋማችን ነውና፣ አቤት እያሉ ጆሮን አባሆንን እስኪ ሰላም ይበልጣል። በዚህ በተለይ በቀና መንግስታችን ላይ አጀንዳ በፍጹም መፍጠር አንፈልግም፣ እንድፈጠርም አንፈልግም። ብዙ ደስታዎች፣ ብዙ ለውጦች፣ ብዙ እድገቶች እያየን ነው። እናግዝ በሚል ሌሎች በፈጠሩት ምክንያት መንግስታችን ላይ አጀንዳ ላይ አላማ መፍጠር ችለን ዛሬ ደርሰናል። የእኛ ትግስት ሄዶ አሁን የሸሪአ አልባሶቻችን እንድናወልቅ በኢፋ በአደባባይ ታውጆብናል። በዚህ ምክንያት ደግሞ ከትምህርት ገበታ ሙስሊሙ ውስጥ ህብረተሰብ ዱሮ በአጽሬዎች በተለመደ መልክ እንድፈናቀል ቋንቋውን አዙሮ አፉን አዙሮ መቶብናል። ድሮ ታችኛው ሰርተፊኬት ለመቀበል እንኳን ስም እንድቀየር ይገደዳል። ሁላችሁም ታውቃላችሁ። አውያስቀርና እኩልነት መጥተዋል። በምንልበት ሰዓት አፉን ቀይሮ ማንኛውም ሴት ሙስሊም ሂጃቡን ለብሳ። ሂጃብ ስል በነገራችን ላይ ንቃብና ሂጃብ ብለው የሚለዩ ሰዎች አሉ። ማነው የለየላቸው? ይሄ ኛ ድርሻ ነው፣ ይሄ ሂጃብ ነው፣ ይሄ ንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማነው የለየላቸው? ባለሙያ አለ? የትኛው ሸሪዓ ፍርድ ቤት ነው የትኛው ደግሞ መጅሊስ ነው ንቃብና ሂጃብ ለይተው የሰጣቸው? ከል ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ህጃብ ፈቅደናል ንቃብ አንፈቅድም። ህጃብ እና ንቃብ ምንድን ነው ትርጉሙ? ህጃብ የምንለው እኮ አጠቃላይ ሁለመናውን የምሰድር ማለት ነው፣ እንደ ሸሪ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ብቅ ብለናል። ምክንያቱም እርግጠኛ ነን መንግስታችን፣ ሙሉ ለሙሉ መብታችን አክብሮ አስከብሮልን በአለንበት ሰዓት በአንድ ሴክተር፣ በሁለት ሴክተር የምደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ። ይህንን ስንል ትምህርት ሚኒስትር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለጋ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ ፖሊሲዎች የተከበሩ የትምህርት ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የምቃረኑትን በፍጹም የማንቀበልና ለመስተካከል የምንታገል መሆኑን እየገለጽን፣ ትምህርት ሚኒስቴሩ ይሄንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ ማአት እያሉ እውነትን ድጋሚ ወይንም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳናው? ለምን ሌሎቹ አስቀይሯልና? ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደግሞ የመንግስታችን ዓላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ላለም እንደተፈለገ። መንግስታችን ወደ ምርጫ ቤቱን መልሶ እያስተባበረ ባለበት ይሄ አጀንዳ ሆኖ እንድነሳ ላለም እንደተፈለገ። አላሱ አንዋል ምርጫችን ለወደፊት በሰላም በፍቅር፣ በክብር ያለ ጫቀታ እንዲያር ስለምንፈልግ ማንኛውም አጀንዳ ከምርጫችን ጋራ ማለት ምርጫችን ስንል ኢትዮጵያ ብሔራዊ ምርጫ ማለታችን ነው እና ልክ ኢትዮጵያ ስለምናጉዳይ ጠቅላይ ምክር ቤት ሰላማዊ እና ፍትሐዊ የሆነ መልኩ ምርጫውን እንደጨረሰ ሁሉ የመንግስታችንም ከዛ ይባል በበለጠ መልኩ በሰላማዊ መልክ እንዲያልቅ ስለምንፈልግ ማንኛውም አጀንዳ እዚህ መሃል ስለማንፈልግ ትምህርት ሚኒስቴር ከዚች ሰዓት ጀምሮ ልጆቻችን በሰላም ትምህርት ቤታቸው ገብቶ ተምሮ እንዲወጡ ያስተላለፈውን መልእክት እንድመልክን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ለመጠየቅ ወዳሉ ይህን እስከ መጨረሻ ተከታትሎ የሚያስጨርሱ አስራ ሰባት አባላት ያሉበት ግብረ ኃይል ወይም ኮሚቴ ከሁሉም ባለድርሻዎች የተወጣጡ የተዋቀሩ መሆኑን በዚህ አጋጣሚ ልገልጽ እወዳለሁ። ይህንን ተከትሎ ማንኛውም ህገ መንግስታችን ተከትሎ ከዛ ውጪ የሙስሊም መብት ጋፋለሁ ብሎ ሚያሻራጥር ካለ አሻራጥርነቱን የማንቀበል መሆኑን ደግሜ ደጋግሜ ለመግለጽ እወዳለሁ። አመሰግናለሁ።